የመጀመሪያ ተሸሁድ ላይ በዚህ መልኩ የምንቀመጥ ከሆነ ወይም በዚህ መልኩ የምንቀመጥ ከሆነ ስህተት ነው። የመጀመሪያ ተሸሁድ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም የሚቀመጡት አቀማመጥ፣ ትክክለኛ አቀማመጥ ይህን ይመስላል። የግራ እግራቸውን ያነጥፉት የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ግራ እግራቸው ላይ ይቀመጣሉ። ቀኝ እግራቸው ደግሞ በዚህ መልኩ ይተክሉና የመጀመሪያ ተሸሁድ በዚህ መልኩ ይቀመጣሉ። ዙሁር፣ አስር፣ መግሪብ አይሻ በዚህ መልኩ የመጀመሪያ ተሸሁድ የመጀ መጀመሪያ ረካ ላይ ይቀመጣሉ። በመጨረሻ ረካ ላይ ደግሞ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም የሚቀመጡት በዚህ መልኩ ነው። በዚህ መልኩ ከተቀመጠ ስህተት ነው። ይህ አቀማመጥ ደግሞ ተበሩቅ ተብሎ ይጠራል። ያላህ መልክተኛ ሰላ ሰላም ሲቀመጡ የግራ እግራቸው በቀኝ እግራቸው በኩል እንደዚህ ያሾልኩትና በቂጣቸው ሙሉ ለሙሉ መሬት ላይ ይቀመጣሉ። ይህ ተወሩክ ይባላል። ይህ የምንቀመጠው አቀማመጥ መጨረሻ ላይ የመጨረሻ ተሸኩር ላይ ሰላት ከማሰዳመታችን በፊት የምንቀመጠው ተሕያቱ ላይ ማለት ነው። በዚህ መልኩ ተበሩክ አድርገን መቀመጥ ይኖርብናል። ያላህ መልክተኛ ስላ ሰለም በዚህ መልኩ ነው ለእኛ ያስተማሩ ማለት ነው። ሰላሙ ዓለይኩም ወረመቱላ በረከቱ።